የአርሰናል ሰዎች የቬክቶሪ ዮከሬሽ ዝውውር ላይ በጓሮ በር ተመልሰው ገብተዋል እየተባለ ነው። ክለቡ ቀደም ሲል ከተጫዋቹ ጋር ስሙ በእጅጉ ሲያያዝ የከረመ ቢሆንም የ21 ዓመቱ ቤንጃሚን ሴስኮ ላይ ወስኖ ገለል እንዳለ መናገሩ አይዘነጋም። ከሴስኮ ጋር የተጀመረው ንግግርም ወደፊት ስለመራመዱ ስመጥር የስፖርት ባለሙያዎችና ሚዲያዎች ዘግበውት ነበር። ይሁንና አርሰናል ወደ ዩክሬሽ ተመልሷል የሚሉ ዘገባዎች መውጣታቸው በሴስኮ ንግግር ላይ ውስጥ ውስጡን ምን ገጠመው የሚሉ ውዥምብር አስከትሏል። ንግግሩ ወደ ስምምነት የሚመጣ አልሆነም የሚሉ መረጃዎችም ወጥተዋል። ይህ ከሆነ አርሰናልን ወደ ዩክሬሽ እንዲመለስ የሚያስገድደው ይሆናል። የፖርቹጋል ጋዜጦች ዛሬ እንዳስነበቡት ደግሞ ቪክተር ዮከሬሽ የማንቸስተር ዩናይትድን ጥያቄ ውድቅ አድርጎታል። ባለፉት ቀናት ተጫዋቹ ወደ ዩናይትድ ለመዛወር እንደሚፈልግና የስፖርቲንግ ሊዝበን ለባለቆችም ይህን እንዲያፋጥኑለት እየጠየቀ ነበር ተብሏል። ታዲያ ሁን ላይ ሀሳቡን መቀየሩ ተመልሷል የተባለውን የአርሰናልን ጥያቄ ለማስተናገድ ይሆናል የሚል አስተያየት እየተሰጠ ነው። አርሰናልም ለድርድር መጀመሪያ የሚሆን የዝውውር ገንዘብ አስገብቷል ነው የተባለው። የሆነ ሆኖ የዮከሬሽም ሆነ ሴስኮ ጠንካራ ጎናቸው የተለያየ ቢሆንም አንዳቸው ከተገኙ ለአርሰናል የፊት መስመር አበርክቶ የትየሌሌ ነው። ምንም ይሁን ግን አርሰናል የፊት መስመሩን ሊቀይር የሚችል እሳት የላሰ ዘጠኝ ቁጥር አጥቂ ማስፈረሙ የግድ መሆኑን የክለቡ አለቆች እመኑን እናስደምማቸዋለን ሲሉ ባስተላለፉት መልዕክት ቃል ገብተዋል። ስፔናዊውን የአማካይ ስፍራ ተጫዋች ማርቲን ዙቢ ሜንዲን ቀድሞ መያዙን እርግጠኛ የሆነው አርሰናል ከፊት መስመር ባሻገር የክንፍ አጥቂ ለማስፈረም ብዙ ጥረት እያደረገ ይገኛል ክለቡ አሁን ላይ ለክንፍ ስፍራ ኒኮ ዊሊያምስ፣ ሮድሪጎ እና አንቶኒ ጎርደንን አነጻጽሮ ሮድሪጎ የተሻለ መሆኑን ስለመምረጡ ዘ አትሌቲክ ዘግቧል። ይሁንና ዋናው ጥያቄ እነዚህ ተጫዋቾች ክለባቸውን ይለቃሉ ወይ፣ ከለቀቁስ ወደ አርሰናል የመዛወር እድላቸው ምን ያህል ይሆናል የሚለው ነው። ስፔናዊው የአትሌቲክ ቢልባኦ ክለብ ድንቅ ተጫዋች የሆነው ኒኮሊያምስ ወደ ባርሴሎና ወይም ባየር ሙኒክ ለመዛወር ፍላጎት እንዳለውና አሁን ከባርሳ ጋር ንግግር መጀመሩ ተዘግቧል። ብራዚላዊው የማድሪድ ተጫዋች ሮድሪጎ ደግሞ ከክለቡ ጋር ለመቆየት ፈልጓል መባሉ ወደ አርሰናል ይዛወራል የሚለውን ግምት አቀዝቅዞታል። ይህ ግን አሁንም እርግጠኛ ያልተሆነበት ነው ተብሏል። ታዲያ አሁን ላይ አርሰናል ቆርጦ ከተነሳ የማግኘት እድሉ የሰፋኑ የተባለለት የኒውካስትል ዩናይትዱ አንቶኒ ጎርደን ነው ባላል ከክለቡ ሂሳብ መዝገብ መዛባት ጋር በተያያዘ ተጫዋቹ ሊሸጥ ይችላል የሚሉ ዘገባዎች አሉ። ክለቡ የሚሸጠው ከሆነ ዋጋው ይቀመሳል ወይ? አርሰናልስ ከማይቀረው የዘጠኝ ቁጥር ስፍራ ተጫዋች ፊርማ ጋር ተዳምሮ ውድ የሆነ የመስመር አጥቂ ለመጨመር የገንዘብ አቅም እንዴት ሊያገኝ ይችላል የሚለው ሌላ ጉዳይ ሆኖ ይነሳል። የስፖርት ባለሙያዎች እንደሚሉት ግን አርሰናል በክረምቱ የዝውውር መስኮት በርከት ያሉ ተጫዋቾችን ለማስፈረም ከገቢና ወጭ ምጥጥን ጋር የተያያዘ ችግር አይኖርበትም። ይህ ክለቡ ከቅርብ ዓመታት ወዲህ የሂሳብ መዝገቡ ላይ ከታየው ጤናማነት ጋር የተያዘ ነው። መረጃዎች እንደሚያሳዩት አንድ የፕሪምየር ሊግ ክለብ በሶስት ዓመት ውስጥ ከአምስት ሚሊዮን ፓውንድ በላይ ኪሳራ እንዲያስመዘግብ አይፈቀድለትም። ኪሳራ ከዚህ ካለፈ ነጥብ ከመቁረጥ ጀምሮ ከፍ ያለ ቅጣት ያስከትላል። አንዳንድ ክለቦች ተገደው ኮከብ ተጫዋቾችን ሲሸጡ የሚታዩትም የሂሳብ መስገባቸውን ማስተካከል የግድ ነው ይባላል። ከዚህ አኳያ የ2024-25 የውድድር ዘመን ሂሳብ ሪፖርት ሲጠናቀቅ ያለፉት ሶስት ዓመታት የአርሰናል የሂሳብ መዝገብ ትርፋማ የመሆን እድሉ ከፍተኛ ሊሆን እንደሚችል ነው የሚነገረው። ክለቡ ባለፉት ሁለት ዓመታት የተመዘገበበት ኪሳራ 35 ሚሊዮን ፓውንድ ሲሆን፣ ይህ ከሌሎች ክለቦች ጋር ሲነጻጸር አነስተኛ የሚባል ነው ይሉታል። ታዲያ ባለፉት ሁለት ዓመታት የኪሳራ መጠኑ በአንጻሩ ጤናማ የሚባል መሆኑና በተጠናቀቀው ዓመት በሻምፒዮንስ ሊግ ያገኘው ከአንድ መቶ ሚሊዮን ፓውንድ ጋር ተዳምሮ የሶስት ዓመታት ሂሳቡን ጤናማነት ይጨምራል ተብሏል። በዚህም ከፍ ባለ የራስ መተማመን ወደ ገበያ በመውጣት የፈለገውን ተጫዋች ለማስፈረም ያግዘዋል ሲሉ የስፖርት ተንታኞች ይናገራሉ። የዚህ ቀደም ኪሳራው አነስተኛ በመሆኑ ዘንድሮ ከሰባና ሰማኒያ ሚሊዮን ፓውንድ በላይ ኪሳራ አስመዝግበው ጭምር ተጫዋች ማዛወር ይችላል ይላሉ። ይህ የአርሰናል አለቆች ከልባቸው ከፈለጉ ክለቡን ወደ ውጤት የሚወስዱ ተጫዋቾችን ወደ ስብስቡ ለመቀላቀል የሚያስችል ነው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።